ለነገሩ ሱፉን ለብሰው ጭቃ ላይ ሲጨማለቁ እያየን ነው። ያዝ ያዝ ያዝ። እንግዲህ አባይነሽ አባይነሽ ነው። እንኳን ዛሬ ትላንትም ጀግኖች ሲሄዱ፣ ሲወድቁ፣ ሲነሱ አህያና ፈረስ ባለሁለታዎች ናቸው ነው ይልቁንም እሱን ሲጆጎድ ይበላል። አባነ ሳኒታይዘሩ እንዳይወድቅ እስቲ የማይክራፎኑን ባትሪ አንዴ ይልኝማ። እስቲ አንዳንድ አበሻ ማይክራፎኑን ከመውደዱ የተነሳ ኢንተርቪው ሲደረግ ከጋዜጠኛው እጅ ላይ ለማንጠቅ ይታቀላል። በጣም ይገርማል። እውነት ከነኳ ነው ታንያስ። አንዳንዴማ እንደ ጥይት ነው እኮ የሚጠቀሙበት እስቲ ውሃውን እንዲህ ዝርግፍ ላድርግ። አባይናሽ ዛሬ ምን ታያሽ ትዛለኝ። የጥንቱ በሀሳቤ እየመጣ በሀሳቤ የመጣ ሳትገን ታጥበ ነው። በአልኮል ስናጸዳ ልበል። እንዴ ሮቤርቶ አባይናሽ ሕዝቡ ግን ይሰማሻል። እንዲህ ማስኬን እንዳጠለ ኮኝና ማይክራፎኔን አንቄ አባይናሽ ማክራፎኑን እንደ ሎሊፖፕ ማታትሽው እኮ ማታትሽው። አይ ሮቤርቶ፣ አብየት አረ ግድ የለም ምን የለቅም አድርጌ ባልኮል አጽድቼዋለሁ። አባይናሽ አለባበስሽ ራሱ ዛሬ በጣም ልዩ ነው እንዴ። ይልኝማ እዛ ጋ ሮቤርቶ፣ አረ ጉዴ። እንዴ ገና ሀብዬ መናገር ስጀምር ይልኝማ። እንደው ጥንዶቹ አባይናሽ፣ ባግዚሽ በጣም ደስ ይለኝ ነበር አንዴ ይሄን አልታጠብም አልታጠንም። ጉንፋን አብሮ አደጌ ነው መገለጫዬ ነው ያለው ፒፕልማ። በይ ማይክራፎን አጋንኝ አነቀዋል። የፌስቡክ ማላገጫ እንደሚያደርጉኝማ ምን አለው? አንቺ እንግዲህ በጣም ነው ደግ ያደረገሽው። ተመልከትልኝማ! እንዴ አረጉዴ ሬ ሬ መለጣጠፍ ለወድ የሚሆን ማክስ የለም። እንደ ለወድ እስቲ አሁን ማን ነው ትሮ ይበርቶ። እንደ ቆይ፣ አሁን ማን ነው እስቲ የሚነጥቃት? አረ ጉዴ፣ አረ ማን ነው የሚነጥቅሽን? ቀስ በይ፣ አረ ቆይ ሳራ አባይናሽ እንደ ሀረግ ተጠባጠባች ይፈት በጣም ነው የምትወደው። ረንዶ ሮቤርቶ ይህ ዓይን ስንቱን ጉድ ነው የሚያየው። በምዬ አባይናሽ ከጉዳዩ ጋር ባይሄድም አንድ ደስ የሚል አነጋገር አስታዋሳሽ። እንዲህ ንግግሩ ታች ወርዶ ስጋ ካለበሰ ምን ዋጋ አለው? ሮቤርቶ ምንም ዋጋ የለውም። ንግግር ቢትሆን ዋጋ የለውም። ግን ንግግሩን ሲሚኝ

ይናሽ ከሚንጩ ፎሰሳ እርግጠኛ ነኝ፣ አንድ ቀን ይወልሽ አንድ ሰው ይሰማሻል። በቃ አይ፣ እንደው ሮቤርት፣ እንዴት ነው ግን እንደው ድምጤ እንደው አይጎረብጥም አይደል? አይጎረብጥም። ታጠቡ አሊሽ እንጂ ተራራቁ አሊሽ እንጂ እንዳስከርብ አንገታችሁና አገጫችሁ አካባቢ ጣል ያደረጋችሁ እንትን ማስክ አስተካከሉ አልሽ እንጂ። አንቺ ሌላ ሚና ልሺ ትልቆኖ አለሽ። ቆይ ቆይ እጁን መታጠብ የሚፈራ ግለሰቦች ማየት በጣም ያስከፋል እኮ ጉዴ። እናልኝማ ሱቅ በራፍ ያለው ግርግር፣ እንደገና አዋጁን ከልሶ ነገሮችን የሚረጋጋበት ሲራ መሰራት አለባት። ግን ሮቤርቶ፣ እስከዛው ድረስ አለ ሰው እንዳይሞት መጮ መንገሪ በጣም ነው

ሀሳብ፣ ልመዱት ተባለ እኮ ተለማመዱ፣ ተዋወቁ፣ ተግባቡ ተባለ። አሀ፣ ስለዚህ ቤታችን መጥቶ ሊከራይ ሊከራይ ሌዛ ተገላገልን።

ይላል እንጂ ነው። ከአንድ እስከ ሰላሳ ሲፍለቀለቅ ቢውል ፒፕሉ የግን ንጽናን የመጠበቅ ነገሩ ላይ እኔ ራሴ ጥያቄ አለ። ኮሮና አብሮን የመኖሩ እድል አለ እየተባለ ነው፣ እኔ ሲወራ የሰማሁት መዳን ያለምማ። ይሄንን ጋንጩን እንዳሻው እንዲፈነጭብንማ ያደርግብና እኔ እኮ መዳን ያለምንማ ማለት ነው እኮ። እናንተ ምን ማለት ነው እናንተ። ሸክማችሁ የከበዳችሁ ኑ እኔ አሳርፋችኋለሁ ብሏል ጌታማ። ማስክ በማድረግ ንጽህናን በመጠበቅ ርቀታችንን በመጠበቅ የራስን ሞት ማራቅ እንደሚቻል መማመን ትልቅ እምነት እኮ ነው ልጅ ዛሬ እነ አሜሪካ እነ ብራዚል እነ ህንድ እነ ደቡብ አፍሪካ እኛም መኛ ከነ ግብጽ አናንስም ብለን በሺዎች ለማስመዝገብ የኮሮና ያለ እያልን አደናደረ አሁን አደለም ወይ ዶክ? ተመከችልኝ መንገድ ጉዳ ነው። ተመከችልኝ ለማንኛውም ወንድሜ አላህም ከምስሉ በላይ እኮ ተሰማ። እሱማ እሱማ ስሙኝ፣ የመጣው ፈተና ከባድ ስለሆነ መሰለኝ ቀብር እንኳን ክብራቱ ሰው እንደ ድመት ሚጢጥዬ ጉድጓድ ውስጥ እየተወረወረ እኮ ነው። አንቺ እንደው የእብድ ገላጋይ ድንጋይ ያቀብላል አትበሉኝ እንጂ የሁለታችሁም ሐሳብ እንደው ነገሩ ሳይሆን ሐሳብ ብቻ ሆነ እኮ ማለት ማለትማ እምነታችን በስጋችን ገጠም አሳየት አብን ስለዚህ በበጎ ጎን ተነስታችሁ በጎ እየሰራችሁ ያላችሁ የህዝቡ መዘናጋት ወደኋላ ሳይጎትታችሁ ልክ እንደና አባይነሽ መጮህ አለባችሁ። አደባባይ ወጥታችሁ ውሃን ፈርተን ሰውን ገላ ደግሞ ቁርአኑ እንዲህ ይላል እንጂ ሰው የሰውን ነፍስ ማጥፋት አይደለም። ለሰላት ያዘጋጀኸውን ዋ አታባክንያል እንዴ? የምንቀው ብንኖር እኮ መልካም ነበር እንዴ? ሎሚዬ እንዴ ኮሮናን የሚያስፋፉ መንገዶች አንዱ ደግሞ ረዥም ሰዓት ቆሞ ማውራት ስለሆነ ሚሄዳለሁለኔም ሸኘኝ፣ ካርድ ስጠኝ። እናንተ ግን በቅታቤ ጣት ኬት ነው ሰጠን ንፉቃት አትባሉማ። ለገስን በፈተና ውስጥም ቢሆን መልካምነታችንንና አንድነታችንን ካሰብነው እንዴ ሁሉም ነገር አፉ ይሆናል። ሁሉም ነገር ይስተካል፣ ይበልጣል ከሺ ብለን ለኩላሊት ህመምተኞች አዝነን፣ በልብ ህመም ነገር ማየት ለሰጉ ከልብ አዝነን፣ ለኤችአይቪ ቫይረስ ተጠቂዎች ሌላ ዳ መሆናችንን ከገንዝበን፣ በስኳር በካንሰር ለሚሰቃዩ ወገኖቻችን ሆስፒታሉን ለቀን ጥቂት ዶክተሮች ባሉበት ሀገር እኛ

እንደ ጅል እየደጋገምሽ ተከተኪዋለሽ። ምን አባት ይላርግ? ማርዬ ወድጄ ነው። ውይ አባይነት የምትደንቅ ሴት እኮ ናት። በጣም በጣም በጣም ምን ምን? እኔ እኮ እያሰንኳት ጊዜም ብዬሽ ታውቂያለሽ። ሲሲቅ ነበር ብቻ እንዴ። እኔ እኮ የገሮቤ ነገር ሌላ አይደለም እንዴ ማይክሮፎኑን አንቃ

ታሪከኛ ዜትቆላ ነሙናያንና እነ በላይ ነሽ መዴን ያስታወሰችኝ ታውቂያለሽ። ኦሎምፒክ ላይ በውሃ ዋና ውድድር ውጤት ያላመጣ ነው ተንሳፋፊ እና ቀዛፊ ስለጠፋ ሳይሆን ከውሃ ጋር እበኞች ስለሆንን ነው እያለች ቀወጠች። የአሾፈባትና የሳቀባት የጎረምሳና የኮዳ ማዕት ብዙ እንደነበረን ሰምቻለሁ። ትልሷ ሊገርማል። አንዱ ምን እንዳላት አውቃለሁ። መሪ ምን አላት? ሁኔታችን አባይ ነሽን እንደ ሀብል ያንጠለጠልከው ማስክ በስርዓት አድርገው አለችው። እንዳለችው አደረገ። እንዲህ አድርገ ታጠብ አለችው። እንትን እያደረገች ብልቃጧን አወጣችና ደግሞ እንደዚህ አድርገ ሳኒታይዘርህን እጅ ላይ አድርገህ በደንብ እሸው አለችው። ተቀባ አለችው። እሺ እሺ ተቀባ። ስታስነጥስ ብላ ቀጠለች። ስታስነጥስ በእጅ ክርን ሸፍነ ብላ እያስነጠሰች አሳየችው፣ እያደረገች ሁሉም በተግባር አሳየችው። እሺ ይመጣል አይደል?

ወላሽን ገላሽን እየታጠብሽ አሳይኝ አላት። እንደገመትከው እየታጠብሽ አሳይኝ አላት። ያለመታዘዝ ደዌ እውነቱ ሀቁ ክፋቱ እያለ የማምለጫ ቀዳዳዎች እየሸነቀው ከእውነታው መሸሽ እንዴት አዝና እንዳየችው ፊቷ ፈጣሪ መክሮ የምናደርገውንና የማናደርገውን ለይቶ አሳውቀናል ህዝቦች መንግስታትን አክብሩ መንግስትም ህዝቦቻችሁን ውደዱ ይላል በጥቂቱ የታመነ በብዙ እንደሚሹ በቃላት መታዘዝ የመሥዋዕትነት ወይ እንደሆነ ህይወቱ እየነገረችን ነው ብዙ ጊዜ አንተ ሆኖ እንደ ጊደር እየበረች ነው። በጉብዝና ወራት ፈጣሪህን አስብም ተብሎ ከኮሮናም ታገግም ወይንም ማገግም ነው። ወጣትነት፣ አፍላነት፣ እንቡጥ አበባነት እንደማማሩ ያም ተቀጥፎ ቅስም ሲሰበሩ እድሜና ህመም ለጣናቸው እናትና አባታችሁ ደዌውን ከጎዳና ሸምታችሁ ወደ አመሻሱ ለገዛ ሥጋችሁ ምክንያት ሆናችሁ ከምታዩ አሁንም መንገዳችሁን ለዩ። እነ አሜሪካንን እነ ብራዚልን ድፍን ዓለም ታሟለን፣ ናት ታሟል። የማይካድ ሀቅ አለ ማሪ መድህናውም ዘመን የዶክተሮቻችን ቁጥሮ የሚያሳሳ የሚያሳሳንበት በደንብ አራ በቅሎ ኮሮና ተጨምሮ በእኛ ዶንዶ። ባካችሁ ወንድሞች፣ እህቶች፣ እናት አባቶች የመቶ አስር ሚሊዮን እናት የሆነችው እናታችሁ ኢትዮጵያ ታሪኳ እንጂ ብሩ አቅም የለው ምንም ምንም አቅም የላትም ሀገራችን። ቢኖራት ማኑሮ ከነ ሱዳንና ከነ ግብጽ ጋር ምን ያነታረካታ? አዎ በቃ ኢትዮጵያ ችግሮቿ ብዙ ሆናችሁ ነው። ጠሪልኝ እንዳትል። ከሩቅ ጭላንጭል ተስፋ ቢታየኝም የማልክደው እውነት ግን ገና ነው፣ በጣም ገና ነው። ለሀያ ሰከንድ ከውሃ ጋር ተስማምተን ቫይረስ መግደል ያቃተን በጣም በጣም በጣም ወደ ኋላ ይቀ ልክ መሻለው ሚናቱ ጆ ያለው ይስማ በይልኝ ጆ ያለው መስማትን ይስማ ታጠቅ ነጋሽ እንደ አቶ ፍቅሩ፣ ሄኖክ ብርሃኑ እንደ ማርሲላስ፣ አስታውሽኝ በነጋ እንደ ሽልንጌ፣ ሰለሞን አምቤ እንደ ያሲን፣ መድኃኒት ገረመው እንደ ሎሚ፣ እንግዳ ጌታቸው እንደ ሮቤርቶ፣ ሰላማዊት ገብረስላሴ እንደ አባይንሽ። ደራሲ ሰለሞን አምቤ። ሳምንት ይቀጥላል።